የደህንነት ካሜራ ከመግዛታችሁ በፊት ሁለት መለየት ያለባችሁ ነገሮች ልንገራችሁ። እነሱም ኢንዶር እና አውትዶር በመባል ይታወቃሉ። ኢንዶር ማለት ቤት ውስጥ የምናደርገው ካሜራ ማለት ነው። ለምሳሌ ቤት ውስጥ ልጆች በሚውሉበት ጊዜ ልጆችን ከርቀት ሆነን ለመመልከት፣ ለመከታተል ወይም ደግሞ የቤታችን የውስጡን ቤቱን ሁኔታ ለመከታተል የሚረዳን ማለት ነው። ይህ ካሜራ የኢንዶር ካሜራ ተብሎ ይታወቃል ማለት ነው እና ይህ ካሜራ አውትዶር ላይ ማድረግ አንችልም ማለት ነው። ኢንዶር ላይ ብቻ ነው ማድረግ የምንችለው። ሌላኛው ደግሞ መለየት ያለብን አውትዶር በመባል ይታወቃል። አውትዶር ማለት ከቤት ውጪ በተቃራኒ ማለት ነው። መጀመሪያ ያሳየዋችሁ የቤት ውስጥ ነው። ይሄ ደግሞ ከቤት ውጪ የምናደረገው ካሜራ ነው ማለት ነው። እና አውትዶር ካሜራዎች ብዙ ጊዜ የምናደረገው ውጪ ላይ ነው የምናደረገው ማለት ነው። ለምሳሌ ግቢ ላይ የግቢ ቦታ ወይም ደግሞ የስራ ቦታ ውጪ ላይ ለመከታተል የሚረዳ ነው ማለት ነው። እነዚህ አውትዶር ካሜራዎች ብዙ ጊዜ ወተር ፕሩፍ እና የተለያዩ አየር ጸባይና አዋራዎች አያበላሻቸውም። ካሜራው እንደገና ደግሞ የካሜራው የሌንስ ስፋት ለማጥፋት ግቢ ከሆነ ለምሳሌ ግቢውን ሰፋ አድርጎ ያሳየናል ማለት ነው። ስለዚህ የኢንዶር ካሜራዎችን አውትዶር ላይ ባናደረግ ይመረጣል ማለት ነው። ለምን የኢንዶር ካሜራዎች ወተር ፕሩፍ እና ዌይዘር ፕሩፍ፣ አቧራ፣ የተለያዩ የአየር ጸባዮች ስለማይችሉ ማለት ነው። እና የተለያዩ የደህንነት ካሜራዎች ከፈለጋችሁ ፕሮፋይል ላይ ባለው ስልክ በመደወል ማስገጠም ይቻላል።